እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የነጭ ሽንኩርት ውሃን አዘጋጅታችሁ ብትጠጡ የምታገኙትን አስደናቂ የጤና ጥቅሞቹን እነግራችኋለሁኝ እንዲሁም ደግሞ እንዴት አርጋችሁ እንደምታዘጋጁ ምን ሰዓት ደግሞ ብትጠቀሙት ተመራጭ ነው፣ እንዲሁም መጠቀም የሌለባቸው ሰዎችን አጠር አድርጌ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ፣ እንዲሁም ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል ለተፈጥሯዊ ፈውስና የበሽታ መከላከል አቅም እጅግ በጣም ኃይለኛ ከሆኑ ባህላዊ መጠጦች ውስጥ አንዱ ነጭ ሽንኩርት ሻይን አዘጋጅታችሁ መጠጣት ነው። ታዲያ የነጭ ሽንኩርት ሻይን አዘጋጅታችሁ ብትጠጡ የምታገኙትን አስገራሚ ጥቅሞችን በዝርዝር ልንገራችሁ። በቅድሚያ አንደኛ የበሽታ መከላከል ስርዓትን ያጠናክራል። የነጭ ሽንኩርት ሻይ ለነጭ ሽንኩርት ጠንካራ ሽታ እናም የመፈወስ ኃይልን የሚሰጠው በሰልፈር የበለጸገ ውህድ በሆነው አሊሲን የበለጸገ ነው። አሊሲን ኃይለኛ የባክቴሪያ የቫይረስ እናም የፈንገስ መከላከያ ባህሪያት አሉት። በተደጋጋሚ የነጭ ሽንኩርት ሻይን መጠጣት የነጭ ደም ሴሎች እንቅስቃሴን በማሳደግና የበሽታ መከላከልን በማሻሻል ሰውነት ኢንፌክሽኖችን፣ ጉንፋንን፣ ፍሉን እናም ሌሎች በሽታዎችን እንዲዋጋም ይረዷል። ሰውነታችን ለባክቴሪያዎች፣ ለቫይረሶችና ለአካባቢ መርዞች የበለጠ የመቋቋም አቅምን ያገኛል። ሁለተኛ የልብ ጤናን ያሻሽላል። የነጭ ሽንኩርት ሻይ የኮሌስትሮል መጠንን ለመቀነስናም የደም ግፊትን ለመቀነስ ይረዳል። ይህም ለልብ ህመም ዋነኛ ስጋት ከሆኑት ሁለት ምክንያቶች ናቸው። በደም ወሳጅ ቧንቧዎች ውስጥ ፕላክ እንዳይከማች በመከላከል ለስላሳ የደም ዝውውርን ያበረታታል። እንዲሁም ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ለመቀነስናም ኤችዲኤል ወይም ደግሞ ጥሩ ኮሌስትሮልን ለማመጣጠን ይረዳል። መደበኛ አጠቃቀም ጤናማ ልብን ይደግፋል። የስትሮክ አደጋን ይቀንሳል እናም ከደም ግፊትም ይከላከላል። ሶስተኛ፣ ኢንፍላሜሽንን ወይም ደግሞ ብግነትን ይቀንሳል። የነጭ ሽንኩርት ሻይ በመላ ሰውነት ውስጥ ኢንፍላሜሽንን ለማረጋጋት የሚረዱ ጠንካራ አንቲ ኢንፍላማቶሪ ውህዶች አሉት። ስር የሰደደ ኢንፍላሜሽን ከአርትራይተስ፣ ከልብ በሽታ እናም ከስኳር በሽታ ጋር የተገናኘ ነው። በነጭ ሽንኩርት ውስጥ የሚገኙት አሊሲን እናም ሌሎች የሰልፈር ውዶች የኢንፍላሜሽን ምልክቶችን ይቀንሳሉ እናም የቲሹን መፎስን ያሻሽላሉ። በኢንፍላሜሽን ምክንያት የሚመጣን የመገጣጠሚያ ህመም፣ የጡንቻ ጥንካሬ እናም ብግነትን ለማስታገስም ይረዳል። አራተኛ የባክቴሪያ እናም የቫይረስ ኢንፌክሽኖችን ይዋጋል። ነጭ ሽንኩርት ተፈጥሯዊ ፀረ ተዋሲያንናም ፀረ ቫይረስ ችሎታዎች አሉት። የነጭ ሽንኩርት ሻይ መጠጣት ሰውነት የመተንፈሻ አካላት ኢንፌክሽኖችን፣ የጉሮሮ ህመምን፣ የሳይነስ ኢንፌክሽኖችንና ቀላል የሆድ ኢንፌክሽኖችን ለመዋጋት ሊረዳውም ይችላል። እንዲሁም የማገገም ፍጥነትን ለማፋጠን የሰውነት ተፈጥሯዊ በሽታ የመከላከል ዘዴዎችንም ያጠናክራል። በኢንፌክሽን ጊዜ ለጉንፋን እናም ለፍሉ እፎይታ እናም ጥበቃ የሚሆን ተፈጥሯዊም አማራጭ ነው። አምስተኛ የምግብ መፈጨት ጤናን ይደግፋል። የነጭ ሽንኩርት ሻይ የምግብ መፈጨት ኤንዛይሞችን እናም ሃሞት ምርትንም ያነቃቃል። ይህም የንጥረ ነገር መዋሃድን እናም የምግብ መፈራረስንም ያሻሽላል። እንዲሁም የአንጀት ባክቴሪያዎችን በማመጣጠን እናም ጎጂ ባክቴሪያዎች ከመጠን በላይ እንዳይራቡም በመከላከል የሆድ መነፋትን ጋዝንናም የሆድ ድርቀትንም ለመቀነስ ይረዳል። ጤናማ አንጀትን ለስላሳ የምግብ መፈጨትንና የተሻለ የንጥረ ነገር መዋሃድንም ያበረታታል። ስድስተኛ ሰውነታችንንም ያጸዳል። የነጭ ሽንኩርት ሻይ ጉበትን ከደም ውስጥ መርዛማ ንጥረ ነገሮችን በማስወገድ ይረዳዋል። በነጭ ሽንኩርት ውስጥ ያሉት የሰልፈር ውህዶች ጎጂ ንጥረ ነገሮችንና ከባድ ብረቶችን የሚያስወግዱ የጉበት ኢንዛይሞችንም ያሳድጋሉ። የእሱ መጠነኛ የሽንት መውጣት ወይም ደግሞ ዳይሬቲክስ ባህርያት እንዲሁ በሽንትና በላብ አማካኝነት ቆሻሻን ማስወገድን ያበረታታሉ። ሰውነትን ያጸዳል፣ የጉበት ጤናን ያሻሽላል፣ እናም የኃይል ደረጃዎችንም ይመልሳል። ሰባተኛ፣ ኃይልን ያሳድጋል፣ እናም ድካምንም ይቀንሳል። ነጭ ሽንኩርት ለዘመናት ጥንካሬን ለመጨመር እናም ድካምን ለመዋጋት ጥቅም ላይ ውሏል። በነጭ ሽንኩርት ሻይ ውስጥ የሚገኙት አንቲ ኦክሲዳንቶች የኦክስጅን ትራንስፖርትናም የደም ዝውውርን ያሻሽላሉ። ይህም ጡንቻዎችና አካላት በብቃት እንዲሰሩም ይረዳል። እንዲሁም የደም ስኳርን በማረጋጋት የኃይል ድንገተኛ መውደቅንም ይከላከላል። ሕያውነትን ያሻሽላል፣ ድካምን ይቀንሳልናም የአካል ብቃትንም ይደግፋል። ስምንተኛ ጤናማ ክብደትንና ሜታቦሊዝምንም ያበረታታል። የነጭ ሽንኩርት ሻይ ሜታቦሊዝምን እናም ስብን የሚያቃጥሉ ሆርሞኖችን ለመቆጣጠርም ይረዳል። የእሱ ውዶች የተሻለ የደም ስኳር ሚዛን እናም የኢንሱሊን ሴንሲቲቪቲን ይደግፋሉ። ይህም ከመጠን በላይ የሆነ ስብ እንዳይከማችም ይከላከላል። እንዲሁም ካሎሪዎችን በብቃት ለማቃጠር የሚረዳውን ቴርሞጀነሲስን የሙቀት ምርትን በትንሹም ይጨምራል። ክብደትን ለመቆጣጠር ይረዳል፣ የሆድ ስብን ይቀንሳል፣ እናም ሜታቦሊክ ሚዛንንም ይደግፋል። ዘጠነኛ የአተነፋፈስ መጨናነቅን ያጸዳል። ሞቅ ያለ የነጭ ሽንኩርት ሻይ እንደ ተፈጥሮ ዲኮንጀስታንት እና ኤክስፔክቶራንት ሆኖ ይሰራል። አክታን ለማላላት የአፍንጫ መተላላፊያዎችን ለማጽዳት እናም በአየር መተላለፊያ መንገዶች ላይ ያለውን ብግነትን ለማስታገስ ይረዳል። በተለይም ለጉንፋን ለአስም፣ ወይም ደግሞ ብሮንካይተስ ላለባቸው ሰዎች ጠቃሚ ነው። ሳል፣ የሳይነስ መጨናነቅና የመተንፈስ ችግርን በተፈጥሮም ያስታግሳል። አስረኛ የአንጎል ጤናን ይደግፋል እናም ጭንቀትንም ይቀንሳል። የነጭ ሽንኩርት ሻይ አንቲ ኦክሲዳንቶች የአንጎል ሴሎችን ከኦክሳይድ ስትረስናም ከኢንፍላሜሽን ይከላከላሉ። እነዚህም የእውቀት መዛባት ዋና መንስኤዎች ናቸው። በተጨማሪም ኮርቲሶል ወይም ደግሞ የጭንቀት ሆርሞን እንዲመጣጠን ይረዳል እናም ወደ አንጎል የሚሄደውን የደም ፍሰትንም ያሻሽላል። ትውስታን፣ ትኩረትን ሊያሳድግናም እንደ አልዛይመርስ እናም ዲሜንሽያ ያሉ የነርቭ በሽታዎችንም ሊከላከል ይችላል ማለት ነው። ስለዚህ የነጭ ሽንኩርት ሻይ እጅግ በጣም በርካታ ጥቅሞችን ይሰጠናል ማለት ነው። ታዲያ የነጭ ሽንኩርት ሻይን እንዴት እንደምታዘጋጁ ደግሞ እነግራችኋለሁኝ። የሚያስፈልጋችሁ ግባቶች ከሁለት እስከ ሶስት ፍሬ የነጭ ሽንኩርት ፍሬዎች ወይም ደግሞ ክሎቭስ የተፈጨ ያስፈልጋችኋል። አንድ ኩባያ ሙቅ ውሃ፣ አንድ ሻይ ማንኪያ ማር እናም ግማሽ የሎሚ ጭማቂ ለጣዕምና ለቫይታሚን ሲ መጨመር ነው። እነዚህ አማራጮች ናቸው፣ ማርና ሎሚው ማለት ነው። አዘገጃጀቱም ነጭ ሽንኩርቱን ፈጭታችሁ ከአምስት እስከ እስከ 10 ደቂቃዎች እንዲቀመጥ አድርጉት። ምክንያቱም በነጭ ሽንኩርት ውስጥ ያለው እጅግ በጣም ጠቃሚው ውህዱ አሊሲን እንዲነቃቃ ለማድረግ ማለት ነው። ከዛም ውሃውን አፍልታችሁ የተፈጨውን ነጭ ሽንኩርቱን ጨምሩበት። ከአምስት እስከ ሰባት ደቂቃዎች አፍልታችሁ አጥሉ፣ ወይም ደግሞ አጣሩት። ከዛም ከፈለጋችሁ ማርና ሎሚ ጨምሩበት፣ ብትጨምሩበት በጣም ተመራጭ ነው። በቀን አንድ ወይም ደግሞ ሁለት ጊዜ ይህንን ጠጡት። ታዲያ ከፍተኛ ጥቅምን ለማግኘት የነጭ ሽንኩርት ሻይን ለመጠጣት ደግሞ የተሻለው ሰዓት ምን ሰዓት እንደሆነ ልንገራችሁ። አንደኛ ማለዳ ጠዋት ላይ ነው በጣም የተሻለው ጊዜ ነው። ጠዋት ከእንቅልፋችሁ ስትነሱ በባዶ ሆድ የነጭ ሽንኩርት ሻይን መጠጣት ሰውነትን ለማጽዳትናም ለመፈወስ በጣም ውጤታማው ጊዜ ነው። በዚህ ጊዜ ጨጓራችሁ ንጹህ ስለሆነ ሰውነታችሁ አሊሲንን በነጭ ሽንኩርት ውስጥ ያለውን ዋና የፈውስ ውህድን ሙሉ በሙሉ መምጠጥ ይችላል። ጉበታችሁን እናም የምግብ መፈጨት ስርዓታችሁን ያጸዳል። ሜታቦሊዝምን እናም የስም ማቃጠልንም ያሳድጋል። በቀኑ መጀመሪያ ላይ ደግሞ የበሽታ መከላከልንም ያጠናክራል። ጨጓራችሁን ቀላል ያደርጋል፣ እናም ጥሩ የምግብ መፈጨትንም ይደግፋል። የደም ዝውውርን እናም አጠቃላይ ኃይልንም ያሻሽላል። ከፍተኛውን ጥቅም ለማግኘት ከጠጣችሁ በኋላ ቁርስ ለመብላት ከ20 እስከ 30 ደቂቃ ያክል መጠበቅ ተመራጭ ነው። ሁለተኛ ከመተኛታችሁ በፊት በማታ መጠቀም ነው። በማታ የነጭ ሽንኩርት ሻይን በምትተኙበት ጊዜ መጠቀም ሰውነታችን እንዲያርፍ እንዲጠገንናም እንዲጸዳም ሊረዳው ይችላል። የእሱ የሚያረጋጋ ሙቀት ነርቮችን ያዝናናል እናም የተሻለ የደም ፍሰትንም ያበረታታል። የእንቅልፍ ጥራትንና መዝናናትንም ያሻሽላል። የሌሊት መርዛማ ንጥረ ነገሮችን ማስወገድን ይደግፋል፣ በተለይ በጉበት ውስጥ። በሌሊት የደም ግፊትን ለመቆጣጠር ይረዳል። የሌሊት ኢንፍላሜሽንን እናም ወይም ደግሞ የሆድ መነፋትና ጋዝንም ይቀንሳል። ሰውነት በሚታደስበት ጊዜ የበሽታ መከላከልንም ያጠናክራል። ከመተኛታችሁ ከ30 ደቂቃ ወይም ደግሞ ከአንድ ሰዓት በፊት ጠጡት። ጣሙን ለማለስለስ እናም ጨጓራን ለማረጋጋት ትንሽ ማር ጨምሩበት። ሶስተኛ፣ ከከባድ ምግብ በኋላ ነው። ቅባት የበዛበት ወይም ደግሞ ዘይት የበዛበት ምግብ ከበላችሁ የነጭ ሽንኩርት ሻይ የምግብ መፈጨትን ሊረዳ እናም ምቾት ማጣትንም ሊቀንስ ይችላል። ጋዝን የሆድ መነፋትንናም የምግብ አለመፈጨትንም ይከላከላል። የምግብ መፈጨት ኢንዛይሞችንና የሐሞት ፍሰትንም ያነቃቃል። ከምግብ በኋላ የአንጀት ባክቴሪያዎችን ለማመጣጠንም ይረዳል። ምግቡ በመጀመሪያ በተፈጥሮ እንዲፈጭ ለመርዳት ከምግባችሁ ከሰላሳ ደቂቃ በኋላ ጠጡት፣ ወዲያውኑ አይደለም። ታዲያ የነጭ ሽንኩርት ሻይን ደግሞ ከመጠጣት መቆጠብ ያለባችሁ መቼ እንደሆነ በአጭሩ ልንገራችሁ። ቁስለት ካለባችሁ ወይም ደግሞ አሲድ ሪፍሌክስ ወይም የጨጓራ አሲድ ወደ አፍ መመለስ ካለባችሁ በባዶ ሆድ ላይ ጨጓራችሁን ሊያበሳጭ ስለሚችል አትጠጡት። ከቀዶ ጥገና በፊት ወይም ደግሞ ደምን የሚያቀጥኑ መድኃኒቶችን የምትወስዱ ከሆነ ነጭ ሽንኩርት የደም መፍሰስ አደጋን ሊጨምር ስለሚችል አትጠጡት። እንዲሁም ማቅለሽለሽ ወይም የደረት ማቃጠል ከተሰማችሁ መጠኑን ቀንሱ። ከሶስት ፍሬ ይልቅ ወደ አንድ ፍሬ ቀንሳችሁ ተጠቀሙ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። የነጭ ሽንኩርት ሻይ የሚሰጣችሁን ድንቅ ጥቅሞችን ነግሬያችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄም ካላችሁ ሃሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ